ነገር ካለ ያው በመሀል ጠይቂ ማለት ነው። እንደዚህ ቀጥታ ማውራት አልችልም። ስሜ ሳልሰልም በፊት የፍራታ ነው ወይም ቃል ኪዳን ይሉኝ ነበረ። ከሰለምኩ በኋላ ደግሞ መናር ነው ስሜ። ቤተሰቦቼ የተወለድኩ በቤተሰብ ድብልቅ ነን። ኦርቶዶክስም አሉ ፕሮቴስታንትም ነበሩ ማለት ነው። እኔ ግን ከቤተሰቦች ጋር አልነበረ ያደግኩት፣ ከክርስትና እናቴ ጋር ስላደኩኝ ኦርቶዶክስ ነበርኩኝ። ያው እንደ ማንኛውም ኢትዮጵያዊ ቤተክርስቲያን ሄዳለሁ፣ መጣለሁ፣ እከታተላለሁ ማለት ነው፣ ቤተክርስቲያን እና ይሄ ነው ከኋላ የነበረው ታሪክ። ትምህርት ቤት ውስጥ እንወያይ ነበረ ከጓደኞች ጋር ማለት ነው። ፕሮቴስታንት እምነት ተከታይ ጓደኞች ስለነበሩኝ ከነሱ ጋር እንደዚህ እናወራለን። ምንድን ነው እነዛ ጥያቄ ያነሱ ነበረ፣ እናንተ የምታመልኩት ስዕል ነው። በተለይ ደግሞ አለ አይደል በማርያም ዙሪያ ያላቸው አመለካከት አለ ከነዚህ ጋር ከኦርቶዶክሶቹ ጋር የሚላይ በዛ ዙሪያ እንደዚሁ እናወራ ነበረ ማለት ነው። አይ ቲንክ ስድስተኛ ክፍል እንደዚህ እያለ እና በዛን ጊዜ እኔ ደግሞ ያው እየተነገረኝ ያደኩት ነገር አለ። ቤተክርስቲያን ደግሞ እንደዚህ ፊት ለፊታችን ነው፣ ጎርጊስ ቤተክርስቲያን አለ፣ ዮሐንስ አለ፣ እዛው እዛ ቅዳሴ እሰማለሁ እሄዳለሁኝ፣ ገብርኤል አለ። እንዲሁም ደግሞ ዮሐንስ አሞሽ ያዳነሽ እሱ ነው ምናምን ስለምባል በዮሐንስ ቀን እንደዚህ ቡና መውቀት ቅጠል ምንድን ነው መገንጠል፣ ምናምን አልችልም። ተስለሽ ምናምን እንደዛ አድኖሻል ስለምባል ማለት ነው። እና ከፕሮቴስታንቶቹ ጋር እንደዚህ በምናወራ ጊዜ እነሱ የምንጠራው እኛ አንድ ኢየሱስን ነው የምንጠራው። እናንተ ደግሞ አንቺ ለምሳሌ ይኸው ዮሐንስ ቀን እንደዚህ ያላደርግም ትያለሽ። እዚያ ጋር ገብርኤል አለ ማርያም አለች፣ እና የትኛውን ነው የምትገዙት የሚል ጥያቄ አነሱ ነበረ ማለት ነው። በጊዜው ደግሞ እኔ ቤተ ክርስቲያን ልሄድ ልምጣ እንደዚህ ነው ሆን እንደዚህ ነው ብዬ ብነገርም እውቀት አልነበረኝም። በቃ እንደ ማንኛውም ኢትዮጵያዊ መሄድ መመለስ ነበረ ማለት ነው። እና ያን ጊዜ ግን ጥያቄ ይፈጠርብኛል። እንዳልኩች ቤተሰቦች ፕሮቴስታንቶችን ቢኖሩ የወለዱኝ ያደኩት ግን ክርስትና እናቴ ጋር ስለነበረ በጣም አክራሪ ናቸው። እንደዚህ ጴንጤ ምናምን ሲባል በጣም ነው የሚጠሉት ማለት ነው። የሙስሊሙ ደግሞ ይለያል። ትምህርት ቤትም ስንማር እንደዛ ሆኖ የጥላቻ ነው ሰፈር ውስጥም ቤት ውስጥም እንደዚህ ምናምን በጣም የሚጠላ ነው ማለት ነው፣ ስም የሚሰጠው እና ያን ጊዜ እኔ ጥያቄ ይፈጠርብኛል በኦርቶዶክስ ላይ ማለት ነው። ለምንድን ነው ለፎቶ የምንሰግደው? ለምንድን ነው ለስዕል እንደዚህ የሚደረገው ጭስ? ለምንድን ነው ቤተክርስቲያን ውስጥ ፎቶ አጠገብ ሄደን፣ እንግዲህ ኦርቶዶክሶች ያውቁታል፣ ሄደን እዛ እንሳለማለን፣ በሩን ስንገባ እንሳለማለን ውስጥም ስንገባ ደግሞ ፎቶ አጠገብ ሄደን ሁሉም የሚፈልገውን ማርያምን የሚፈልግ ማርያም ጋ ጎርጌስን የሚፈልግ ጎርጌስ ስዕል ጋ ሁሉም ለየግላቸው አላቸው። አንደኛው ጎርጌስ ይሄን አደረገልኝ ሲል፣ ሌላኛው ለእኔ ገብርኤል ጠባቂ ነው፣ ሌላኛው ማርያም እንደዚህ ናት ብለው በየራሳቸው የሚጠሩት አለ ማለት ነው እና ያ ያ ነገር ጥያቄ ይፈጠርብኛል። የእነዚኛቸው አንድ ኢየሱስ ብለው ነው የሚጠሩት። የኛ ደግሞ ያለሁበት ኦርቶዶክስ እምነት ደግሞ ሁሉም በየራሳቸው የሚጠሩት የየራሳቸው የሚወዱት አካል አለ። እና ያን ጊዜ የፈጠረን ማን ነው? የፈጠረን አንድ እግዚአብሔር ከሆነ ለምንድን ነው እነዚህ የሚጠራው የሚል ጥያቄ ይፈጠርብኛል፣ በተለይ በስዕሉ ዙሪያ ማለት ነው። እና ያን ጊዜ ስጠይቅ እንደዚህ አይነት ጥያቄ የልጅነት አእምሮ ስለነበረ ብዙም እንደዚህ ለእ አጥጋቢ የሆነ መልስ አይሰጠኝም። በዛ ላይ ደግሞ ለስዕል ስገዱ ለስዕል አምልኮ እንደዚህ አድርጉ የሚል ነገር የለም። ስሄደን ቤተክርስቲያኑ ጋር ለየራሳችን ቅርብ ነው ለእኔ ለነፍሴ ቅርብ ነው እንደዚህ ስጠራው ያደርግልናል ብለን የምናስበውን አካል ነው የምንከተለው የነበረው ማለት ነው እና ያን ጊዜ እኔ እንደዚህ አይነት ቅሬታ ስለተፈጠረብኝ ብዙም ከቤተ ክርስቲያን የሚሄድ ምናምን የነበረው እየቀነስኩ ይመጣሁ እዛ እንዳልኩሽ ፕሮቴስታንት ጓደኞች ብዙ ስለነበሩ የሆነ ጊዜ እነሱ ቸርች ይዘውኝ ሄዱ የሚገርመው ያደኩበት ቤት ገብርኤልን በጣም ነው የሚወዱት ጽዋም ያስገባሉ እና በየዓመቱ ንግስ ሲኖር ገብርኤል እኔ ቀርቼ አላውቅም ማለት ነው። እና የሆነ ጊዜ ታህሳስ ገብርኤል ይመስለኛል፣ እኛ ጋር በጣም ነው የሚነግሰው። ሌላውም ጋር እንደዛ ነው ይመስለኛል። እና ቀዶት እዚህ ይለኛል። ሮብ ቀን ነው፣ ቸርች ይዘውኝ ሄዱ ጓደኞች ማለት ነው። በአጋጣሚ የሆነው ያን ጊዜ ቀርቼ ነበር፣ አልሄድኩም ነበረ ንግስ፣ ትምህርት ስለነበረ። እና ይዘውኝ ሄጄ እዛ ቸርች ዘገባ የተለየ ነው። ውስጤ ላይ ጥያቄ አለ፣ ለምንድነው ለፎቶ የምንሰግደው? ለምንድነው ፎቶ አጠገብ እንደዚህ የምንለው ስዕል አድኖ ማለት ነው የሚለው ስለነበረ እዛ ቸርች ሲሄድ ግን ለየት ያለ ነው የሚጠሩት አንድ ኢየሱስን ነው ፎቶ ምናምን የለም። ያው የፕሮቴስታንት ቤተክርስቲያን ይታወቃል፣ ቸርች ማለት ነው። እና የተለየ ነገር አገኘሁኝ እዛ ጋር የነበረብኝ ጥያቄ ለምን እንደዚህ እናደርጋለን ለምን የሚለው አእምሮ ውስጥ የነበረው ጥያቄ እዚኛው ጋር ስመጣ የተመለሰልኝ መሰለኝ፣ በእኔ አንግል ማለት ነው። ትክክል ሊሆን ላይሆን ይችላል። ያን ጊዜ ከዛ ሳይ እንደዛ ነው በዛ የእምነት አባቶችን ምናምን ስጠይቅ እንደዚህ ልጅም ስለነበርኩ አጥጋቢ መልስ ስላልተመለሰልኝ በራሴ መንገድ ይሄኛውን መልስ ያገኘው መሰለኝ። የትኛው ጋ ፖሮቴስታንቱ ጋ ማለት ነው። ከዛ ፖሮቴስታንት ሆንኩኝ፣ ሁለተኛ እምነት ማለት ነው። ፖሮቴስታንት ከሆንኩኝ በኋላ ያው ጥሩ ነበርኩኝ፣ እሄዳለሁ ቸርች፣ ተምሬያለሁ፣ እንዲሁም ተጠምቄያለሁ በፖሮቴስታንቱ ማለት ነው። በዛ ቀጠልኩኝ። ቃለ ሕይወትም ቸርች ነበረ፣ ቸርች ማለት ነው። ሌላ ነበረ መጀመሪያ እዛ ቤንቴ ሲሆን ወይም ፕሮቴስታንት ሲሆን ሌላ ነበረ ስሙ ስሙ ረሳሁት፣ በኦሮምኛ ነበረ ስሙ ጠፋብኝ። ብቻ አብዛኛው ጊዜ ቃለ ሕይወት ቸርች ነበረ የምከታተለው ማለት ነው። እና በዛ ቀጠለ። እና ፕሮቴስታንቱ ላይ ደግሞ ትንሽ እየቆየውኝ እንደዚህ ስመጣ አንድ አንድ ጥያቄዎች እዛ ቤቱ ውስጥ በሚደረገው በአምልኮ ውስጥ በሚደረገው ነገር እያየሁኝ እያየሁኝ ስመጣ ትንሽ የሆነ ጥያቄ የሚፈጠር ነገር ይነሳል ማለት ነው። እና ደግሞ ፕሮቴስታንቶች እየ ጩፋን በጣም ነው የሚወዱት። እኔም እንደዛው የሆነ ጊዜ ደግሞ ቪዲዮ ተለቆ ነበር። እሱ እንደዚህ ድራማ እንደሚሰራ ሰዎችን እየከፈለ ምናምን እንደዚህ ከሌላ እምነት የመጡት ጩሁ ምናምን እንደሚላቸው በስልክ አየሁኝ ማለት ነው እና ሳይ ጊዜ እኔ ከዛ ነው እዚህ የመጣሁት። ለምን እንደዚህ ይሆናል የሚል ጥያቄ የተፈጠረብኝ። ቤቱ አምልኮ ውስጥ ደግሞ እኛ ራሳችን እኔ የምማርበት ደግሞ አንዳንድ አለ አይደለ፣ እንደዚህ ስሞታ ይመጣል። ልጸልልሽ ብሎ እንደዚህ ያደረገ እንደዚህ፣ ብቻ ጾታዊ ጥቃት ምናምን ማለት ነው። ያንን ስንሰማ ምናምን ትንሽ ውስጤ ላይ ረብሻ ተነሳ። ከዛ ደግሞ አጋጣሚ ሆኖ እዚህ ልመጣ ስል አሁን ያለት አረብ ሀገር ነው እና ሙስሊም ጓደኞችን አገኘው ማለት ነው እኔ እንዳልኩሽ ያደግኩበት ማህበረሰብም ስለ እስልምና ያለው አመለካከት በጣም የሚያስጠላ ነው። ያው ሀገራችን ላይ ያለው ነገር የሚታወቅ ነው። ከዛ ጓደኞች ሳገኝ በቃ አብረን እንደዚህ ቀርባችኋለሁ ምናምን፣ ግን አብረን እንጫወታለን ምናምን። ለነሱ ያለኝ ፍላጎት ወይም ደግሞ ለነሱ ያለኝ አመለካከት ግን የተለየ ነው። እዛ ትምህርት ቤት ውስጥም አብዛኛው ሙስሊም ስለሌለ፣ ያለው ሙስሊም ደግሞ ከክርስቲያኖች ጋር ተመሳስሎ ስለሚኖር ለየት ያለ ለእስልምና የሆነ የማይበት ነገር አልነበረም። እነዚህኛዎችን ደግሞ ሳይ አላል እንደፈለግን ልጆች ስለነበረን በጊዜው እንደፈለጋቸው ሆኖ ምናምን፣ ግን ሰላት ላይ ቀጥ ያሉ ናቸው። ሰዓቷን ጠብቀው ነው የሚሰግዱት። ሌላ ሌላ ጥፋት እኮ ሊዘፍኑ ይችላሉ፣ እንደዚህ ሊጨፍሩ ምናምን ይችላሉ። ሰላታቸው ላይ ያላቸው እንትን ግን በጣም ደስ ይል ነበረ ማለት ነው። እና እነሱን እያየሁ ምናምን ስመጣ እኛ እኮ የምናመልከው አንድ አላህ ነው ምናምን ይሉኛል። እዚህ ፕሮቴስታንቱ ጋ መጀመሪያ የነበረኝ ጥያቄ ስለ ምንድን ነው? ኦርቶዶክሱ ጋር መጀመሪያ የነበረኝ ጥያቄ ስለ ስዕል ነው አይደል? ፕሮቴስታንቱ ጋር ደግሞ ስመጣ ስላሴ የሚባል ነገር አለ። ኦርቶዶክሱ ጋር ቢኖርም ያን ጊዜ የኔ አጀንዳ አልነበረም፣ በደንብም አልገባኝም ነበረ ማለት ነው እና እዚ ጋ ስለ አላህ ምናምን ሲያወሩ የእናንተ አምላክ እንደዚህ ነው ወይ ምናምን ብዬ ጠይቃለሁ። ስላሴ ላይ እንዳለው አብ በወልድ መንፈስ ቅዱስ ይባላል ወይ? በኢየሱስ ታምናላችሁ ወይ? ለኢየሱስ ለእኛ ብሎ ሞቷል። እኔ እንደውም ምንድን ነው የማደርገው ዳዋ ነው በእኔ መንገድ ማለት ነው። ኢየሱስ ለአንቺ ብሎ ሞቶልሻል። አንዲት ጓደኛ እስካሁን ድረሳለች። በቃ እንድትመጣ በጣም ፈልግ ነበረ፣ ፕሮቴስታንት እንድትሆን እና በጣም ነበረ ምነግራት። ለአንቺ ብሎ ሞቷል፣ በቃ ዋጋ ተከፍሎልሻል። እንደዚህ እያልኩኝ ማለት ነው። እና እሷ ደግሞ እንዴት አምላክ ይወልዳል፣ እንዴት ይወለዳል እያለች ትከራከረኝ ነበረ። እና ፕሮቴስታንት ውስጥ ሆኜ ደግሞ ስለ ስላሴ የሚለው ጥያቄ መጣብኝ ማለት ነው። አብ ወልድም ይባላል የተለያዩ አካሎች ናቸው፣ ሶስት አካሎች ናቸው ግን አንድ እግዚአብሔር ተብሎ ነው የሚመለከው። እሷ እንዴት እንደዚህ ይሆናል አምላክ የመጀመሪያ እንደውም ጥያቄ ያስነሳብኝ ምንድን ነው አምላክ ከተወለደ እሺ፣ መጀመሪያ ማርያምን የፈጠራት ማን ነው? አምላክ የሁሉ ነገር ፈጣሪ ከሆነ ማርያምን የፈጠራት ማን ነው? ወይስ ደግሞ ማርያም ራሱ ፈጥሯት ከዛ ራሱ በማህፀኑ አደረን የምትይኝ አለች ማለት ነው። እና መመለስ አልችልም ይሄን ነገር ማለት ምንም እውቀት ባይኖረኝም የዛን ያክል የጠለቀ አእምሮ ራሱ የሚመልሰው ነገር ነው። እና አምላክ እናቱን ፈጥሮ ከዛ ከእናቱ ማህፀን ደግሞ እንደገና ተወለደ፣ የማይሆን ነገር ነው። እሺ ኢየሱስ ደግሞ እዚህ ምድር ላይ ሲመጣ ተሰቅሏል ለእኛ ብሎ ተገርፏል እንላለን። ያኔስ ታዲያ አምላክ ተገርፏል ማለት ነው ስትለኝ፣ መመለስ አልችልም አንደኛ እውቀት ሲሌለኝ ሁለተኛ ከራሴ አእምሮ ጋር የሚጋጭ ነገር ነው። እና ያ እንደዛ ጥያቄ ላይ ያለሁኝ፣ እንዳልኩሽ ስለያዩ ጩፋም ሰምቻለሁኝ፣ የሆነ ከቸርች ዞር ማለት ጀመርኩ ማለት ነው። ወላሂ ነው የምልሽ፣ መጀመሪያ ቸርች ሁል ቀን ነበረ የምሄደው ሁል ቀን በቃ ስም እስኪወጣልኝ ድረስ አንቺ ሌላ ቦታ ነው እንደምትሄጂ ምናምን እስከምባል ድረስ በጣም ነበረ የምወደው። ማለት ጥሩ ቤተሰቦች ስለነበሩ ያሳደጉኝ በእምነታቸውም እንደዚህ አጥባቂ ስለነበሩ በቃ ሃይማኖቴን እንደዚህ እወዳለሁ በጣም ማለት ነው። እና ይሄኛው እዚህም ስመጣ እንደዛው ነበረ፣ ፕሮቴስታንት ሆኜ ስመጣም የቀጠለው ማለት ነው። እምነቴን የጠለቀ እውቀት ባይኖረኝም እወዳለሁ እንደማንኛው እምነቱን እምነቱ እንደሚወድ ማለት ነው። ምንም ሳያቁኩ ለእምነቴ አንገቴ እንሰጣለሁ እንደሚለው ማህበረሰባችን እኔም እንደዛ ነበርኩኝ። እና እዚህ ጋር ግን ጥያቄ ሲፈጠርብኝ፣ ከሸርሽ ደግሞ የሚሰማው አንዳንድ ነገር እንደዛ ስሰማ ውስጤ ላይ በቃ ደስ አይለኝም። መቅረት ጀመርኩኝ ከሸርሽ ማለት ነው። ከዛ ደግሞ ይሄ ጓደኛዬ የጠየቀችኝ ጥያቄ አለ። ይሄ ደግሞ ውስጤ ያልተመለሰም። ከዛ ደግሞ ሳላውቀው እዚህ ልመጣ ስል እንዳልኩሽ አዲስ አበባ ላይ ጓደኞች ሙስሊም ጓደኞች ስለነበሩ እነሱን እያየሁ ስለነበረ በቃ ደስ ይለኝ ነበረ ማለት ነው። ይሄ ሂጃብ አስተሳሰራቸው፣ ከሁሉም ደግሞ ለሰላት እኛ ጸሎት ምናምን ቢባልም እንደዚህ ጊዜ ሰተን ሁል ቀን ስራዬ ብለን እንሰራው ነገር አይደለም። ሲመቸን እናደርጋለን፣ ሳይመቸን አናደርግም እና እነሱ ያላቸው አቋም ደግሞ በጣም እየማረከኝ መጣ። እንደዚህ አይነት ውዝግብ ውስጥ እያለሁኝ ወደ ሳውዲ መጣሁኝ ማለት ነው። እና ሳውዲ ስመጣ ባይብሌን ይዤ ነው የመጣሁት። ልክ የመጣሁ ጊዜ የመሰለኝ በቃ ተናግሬ ነው የመጣሁት ክርስቲያን እንደሆንኩኝ ማለት ነው። ከመለሱኝም እመለሳለሁ እንጂ አበደን ሙስሊም ሆኗለሁ ምናምን የሚለው ነገር ውስጤ ላይ አልነበረም በጭራሽ ማለት ነው። ከዛ እዚህ ከመጣሁም በኋላ ደግሞ አረብ ሀገር ላይ ሴትዮ ጠየቀች፣ እየመጣሁበት ማለት ነው። ክርስቲያንሽ ወይስ መጀመሪያ፣ ስገዢ ነበር ያለችኝ። ከዛ አይ አልሰግድም ክርስቲያን ነኝ ያልኳት በጣም ነበር የደነገጠችው። በቃ እንደዚህ ደረቷ መታ ምናምን ብላ ማለት ነው። ልጅም ስለነበር ኳት አዘንኳት ይመስለኛል። እና አላስገደደችኝም። አላህ ይስጣት። እሺ ብዬ በነዛ ቀጠልኩኝ። ከዛ ሰውየው ይጠይቀኛል ጥያቄ። አንቺ ክርስቲያንሽ ለምን ሙስሊም አትሆኝም? ምናምን ይለኛል ማለት ነው። እኔ አልሆንም አልኩትኝ። ከዚያ በኋላ መጽሐፍ ገዝቶ አመጣልኝ። እኔ አንባቢ አይደለሁም። መጽሐፍ ገዝቶ አመጣልኝ። ሲያመጣልኝ እንዲህ፣ እነዚህ በፊት ላይ እኔ ኢትዮጵያ ሆኜ ፕሮቴስታንቶች ናቸው፣ ውጭ ላይ ቆሞ እንደዚህ የሚሰብኩት ምናምን እንጂ ሙስሊም ሲሰብክ አይቼ አላውቅም። እና ይሄ ሰው ቆይ እየሰበከኝ ነው እንዲህ በጎን ወይስ ምንድን ነው? አላነብም አልኩኝ። መጽሐፉን ጠይቄው እንትን ጠይቆኝ ግዛልኝ ብዬ ገዝቶ መጣልኝ። ግን ቁጭ አደረግኩት ማለት ነው። ፈራሁኝ ለማንበብ ሆን የሚወስደኝ ነገር መሰለኝ፣ ወይም ደግሞ በሌላ መንገድ ወደ እምነቱ እየጠራኝ ነገር መሰለኝ ማለት ነው። ከዚያ በኋላ መጽሐፉን ቁጭ አድርጌ ሦስት ቀን ምናምን ከቆየ በኋላ ቆይ ባነበውስ አንደኛ ባይብል አለ፣ እነሱ የሆነ ጥያቄ እንኳን መጽሐፉ ላይ ቢኖር ከባይብሉ ጋር አመሳስዬ መመለስ እችላለሁ። ባውቀውም ደግሞ አይከፋም ብዬ ያ መጽሐፍ ማንበብ ጀመርኩኝ። የውስታስ ቀመር ሁሴን ነበረ የንጽፅር መጽሐፍ ነው ማለት ነው። የመጽሐፍ ቅዱስ ሚስጥር በኢስላም መነጽር የሚለው መጽሐፍ ነው። ከዛ አንበብ ጀመርኩኝ። ባይብልም እጄ ላይ ስለነበረ ከዛ ጋር እያመሳከርኩኝ ምናምን፣ ውስጤ ላይ ስለ ስላሴ የነበረው ጥያቄ፣ ስለ ስዕል ነክ የነበረው ጥያቄ እንዳለ ተመለሰልኝ። ከተመለሰልኝ በኋላም ግን መቀበል አልፈለግኩም። አንደኛ እንዳልኩች ቤተሰብ ጋር ያለው እንትን አለ፣ ተጽዕኖ አለ፣ ለእስልምና ያለው አመለካከት አለ። ሁለተኛ እኔ ራሱ መሆን አልፈልግም በቃ ደስ አይለኝም። እየሰማሁ ከትምህርት ቤትም ጀምሮ ነው እንግዲህ የነበረው ተጽዕኖ እና እየሰማሁ ያደኩት ነገር ስለነበረ ሙስሊሞች አራጆች ናቸው እንደዚህ እስከ ሰባት ያገባሉ። አሁን ላይ መረጃ የሌለው ነገር ቢሆንም እስከ ሰባት ነው የሚያገቡት በሚስት ዙሪያ ምናምን ስለ ነቢያችን ሰለላሁ አለይሂ ወሰለም የነበረው እሳቸው ከመጡ ከተላኩ በኋላ እስልምና እንደመጣ ይሄ በትምህርት ቤት ደረጃ ነው የተማርነው እንግዲህ ያ ያ ስለነበረ በቃ መቀበል አልፈለኩም። በጭራሽ መጽሐፉን አንብቤ ራሱ አንብቤ ጨርሼው፣ የሚገርመው ሶስት መጽሐፍ ነበር ያመጣልኝ ይሄ የውስታስ ቀመር ሁሴን መጽሐፍ። እኔ እንዳልኩሽ ብዙ አንባቢ አይደሉም ግን በጣም ተመሽቶኝ በአንድ ቀን ነው አንብቤ ጨረስኩት ማለት ነው። ከባይ ብሌ ጋር እያመሳከርኩኝ እኔ ጭራሽ ኢየሱስ ሰውንኝ እኮ ብሏል ሲል ሰምቻ አላውቅም። እንደዚህ ነገር ኢየሱስ አምላክ ነው የማውቀው ሰው የሆነ አምላክ ነው የማውቀው ሀምሳ ፐርሰንት ሰው ነው፣ ሀምሳ ፐርሰንት አምላክ ነው። እንደዛ ነው የማውቀው። ግን እኔ አምላክ ነኝ አምልኩኝ የሚለው ቦታ የለም። እየሱስ ሰው መሆኑ ግን ተጽፏል። ማመን አልቻልኩም ነበረ። ከባይብል ላይ ግን ሲሆን ምን ላደርገው ግዴታ ማመን አለብኝ። እና ያንን ተቀብዬ ውስጤ ያውቁት መቀበል አልፈለግኩም። ያን መጽሐፍ ከጨረስኩኝ በኋላ ሶስት ቀን ቆየሁ። ግን እንቅልፍ መተኛት አልቻልኩም ነበረ ማለት ነው። ውስጤ ላይ የሆነ የተሰማኝ ያወቅኩት እውነት አለ። መቀበል ደግሞ አልፈለግኩም። ከራሴ ጋር ትግል ላይ ነበርኩኝ። እዛ በሶስተኛው ቀን በቃ የሆነው መውጣት የሆነው ይሁን እቀበላለሁ በቃ እስልምናን ምናምን አልኩኝና በራሴ እዛ የኡስታዝ ቀመር ሁሴን መጽሐፍ ላይ መጨረሻ ታሪኩ ላይ ሻሃዳ በመያዝ ነው የሚጠናቀቀው ማለት ነው። እና መጽሐፉ ላይ ያለችዋ ሴት እንደውም ራህመት ትባላለች። ከእስልምና ወታ ከፍራ ነበረ፣ ሙስሊም ነበረች ከፍራ ነበረ ነው ታሪኩ መጨረሻ አካባቢ ማለት ነው። እና በራሴ ሻሃዳ ያዝኩኝ። ምንም ለሰዎች ሳልናገር ማለት ነው። የነበርኩባት መዳም ደካማ ማለት አሮጊት ስለነበረች ሄርኩኝና ዝም ብዬ ነገርኳት። በቃ ሄው ሻሃደ ያስኩኝ ብዬ ማለት ነው። በጣም ደስ አላት። መጽሐፉን ያመጣልኝ የመዳሜ ልጅ ነበረ። ደስ አላት ምናምን በቃ ተቀበልች። ምና በቃ ሻወር እንድገባና ሰላት ምናምን እንድጀምር ነገረች ማለት ነው። ከዛ ሌሎች የእሷ ልጅ ሲመጣ ሚስቱ ነበረች። በጣም ነበረ የሚወዱኝ በጣም መልካም ሰዎች ነበሩ። ነገርኳት። በቃ አቅፋዊ ምናምን ደስ ብሏት፣ በእንደዚህ መልኩ እስልምናን ተቀበልኩኝ ማለት ነው። ድጋሜ ሻሃዳ ሲዛኝ እዛ ተቀበልኩኝ። ቀኖ ጁሙዓ ነበረ። በጣም ደስ የሚል ስሜት ነበረው። ወላሂ አላህ ምስክር ነው። በቃ ከልቤ ላይ ይታወቀ ነበር መታ ድጋሜ ሻሃዳ ሲዛኝ አለች እና የሆነ በቃ ጨለማ የሆነ ነገር ግፍፍ ብሎ ወደ ልቤ ብርሃን የሆነ ነገር ሲገባ ይታወቀ ነበረ። በጣም ደስ የሚል ስሜት ነበረው። በዛው እስልምናን ተቀብዬ ቀጠልኩኝ ማለት ነው። አልሐምዱሊላህ ረብል አለሚን አሁን ስድስተኛ ዓመቴ ነው። የአሁኑ ረመዳን ከጾንኩኝ ስድስተኛ ዓመቴ ነው ማለት ነው። ግን እስልምናን ስቀበል አንድ ያጋጠመኝ ገጠመኝ ደግሞ በዚሁ ሁሌ ደስ የሚል የታስታውሰው ፈገግ የሚያደርገኝ የሆነ ሰላት ላይ ትንሽ ያው አዲስ ሰለምቴዎች ሲመጡ የሚከብደን ነገር አለ። ለኛ እምነቱ አዲስ ነው፣ ቋንቋ አዲስ ነው፣ አረብኛ አናውቅም። የቁርአኑ ቋንቋ እንደዛ ስለሆነ ለሰላት አዲስ ነው እና ዝሁር ሰላት ነግራኝ ሴትዮ፣ እንዳልኩሽ ደካማ ስለነበረች ወረቀት ላይ ነበረ ሱረቱል ፋቲሃን የጻፍኩት ማለት ነው ሱረቱል ፋቲሃን ጽፌ፣ ግን ሩኮ ላይ የሚባለውን ሱጁድ ላይ የሚባለውን አላውቅም ነበረ እና የመጀመሪያ ሰላቴ ላይ ገጠመኝ የመጀመሪያ ሰው እንደተከታታይ ሳምንት ምናምን ይሆናል። እስከሚገባኝ ድረስ ሰላትን ስሰግድ የነበረ ሁሉንም ሮኮውንም ስጁሉንም በሱረት ልፋቲሓ ነበረ እየቆራረጥኩኝ። እና እንደዚ አይነት ገጠመኝ ገጥሞኛል። እንዳልኩሽ ወረቀት ላይ ጽፌ ስለነበረ የመጀመሪያ ሰላቴ ዝሆር ነበረ። ሻወር ገብቼ ምናምን ጁምዓ ቀን ወረቀቱን ፊት ለፊት አስቀምጮ መስገጃ ላይ በቃ በጣም ነበረ ማለቅ ሰው ውስጤ ላይ የሆነ የተሰማኝ ስሜት አለ ከዛ ደግሞ ቁጭት እስካሁን ድረስ አላህን ያለማወቄ እስካሁን ድረስ ስሰግደው የነበረው ያን እስልምና ስቀበል እስካሁን የነበረው ነገር ምንድነው አስራ ስድስት ዓመት የነበረ እና እስካሁን ነበር ከዚህ በፊት ያለፈው ህይወቴ ሁሉ በቃ ትክክል እንዳልሆነ ሳስብ በጣም ነው የሚቆጨኝ የነበረው ማለት ነው በጊዜው ሲሰማኝ የነበረው ስሜት እና በጣም ነበር ማለቅሰው ምክንያቱም ምክንያቱን ሁሉ አላውቅም ለምን እንደማለቅስ ከዛ ብቻ መስገጃው ላይ አድርጌ ወረቀቱን እየሰገርኩኝ እያለ ነፋስ ወሰደብኝ ማለት ነው፣ ወረቀቱን እና ወረቀቱን እንደገና ሰላት በምን እንደሚቋረጥ እንደማይቋረጥ አላውቅም። ያው መጀመሪያ ስለሆነ ገና የመጀመሪያ ቀኔ ስለነበረ እና ወረቀቱን እንደገና ፈልጌ አምጥቼ ሰላት ላይ ቆምኩኝ ማለት ነው፣ እንደዛ በጣም እያለቀስኩኝ። ከዛ ርኩዕም ሰውርድ በሱረቱ ልፋቲሃ ስነሳም በሱረቱ ልፋቲሃ እንደገና ደግሞ ስጁድም ሰዎች እንደዛ በሰራት ፋቲሃ አንድ ሳምንት ሰገርኩኝ። ምንም ሁሉም ላይ ማለት ይቻላል እንደዚህ አይነት አጋጣሚ ገጥሞኛል እና ሌሎች የምትሰልሙ አዲስም አሁን ላይ እየሰለማችሁ ያላችሁ እንደዚህ አይነት ነገር ቢያጋጥማችሁ እንዳትደናገሩ። ከመጣንበት ሕይወት አንግል ነው ስለማናውቀውም ነው እና ከዚያ በኋላ ግን ሁሉም ነገር እየገራ ነው የሚመጣው ማለት ነው ቁርአኑ ምናምንም ቢሆን እየገራ ነው ከዚያ በኋላ የሚመጣው እና ምንም እንትን ማለት ጠንካራ ሆኑ። በዚህ ያለው መልእክት ማለት ነው ጠንካራ ሆኑ። መጀመሪያ ከሰለምን በኋላ የሚመጣው መጀመሪያ ሳንሰልም በፊት የነበሩ ሳይሆን ከሰለምን በኋላ ነገራቶች እኛ ላይ ጫን ሊሉ ይችላሉ። ከቤተሰብ ማንገል እኔ አሁን አንድ ቤተሰብ የለኝ ሙስሊም ማለት ነው። ሁሉም ክርስቲያኖች ናቸው። ግማሹ ኦርቶዶክስ፣ ግማሹ ፕሮቴስታንት ናቸው። እና በቃ ብቻችንን አላሁ ስብሓን ታላ አለን። እኛ ከሁሉም በላይ የያዝ ነው አላህን ነው በአላህ ላይ ብቻ ተወክለን አላህ አለን የሚለውን ነገር በውስጣችን አሳምነን ምንም ነገር ቢመጣ መስለም ቀላል ነው። ሸሃዳ መያዝ ብቻ ነው ከውስጣም ነው። ከዚያ በኋላ ላይ መጽናቱ ነው። እስቲቃመው ነው የበልጥ ተፈላጊው ማለት ነው መጀመሪያው ሰው፣ መጨረሻው ሲያምር ነው ሁሉም ነገር የሚሰምረው እና ጽናት እንዲኖረን ያው ዲናችን በዛው ብንማር ከዛ በኋላ የሚመጣብንን ፈተና እኔ ከሰለምኩኝ በኋላ ከቤተሰቦቼ ይልቅ ሙስሊሞች ነበሩ ትንሽ ሲያስቸግሩኝ የነበረው። አልሐምዱሊላህ ረቢል ዓለሚን ባላሰብኩት መንገድ አላህ እስልምና ሰጥቶኝ ከዚያ በኋላም እየገራልኝ ነው ነገራቶች የመጡት ማለት ነው። ቁርአንም ይሁን ምንም ነገር እና አንቺ ሰለምት፣ እኔ ሰለምት፣ ይህን ስል ሰለምት ያደለሽ የሚሉ ሁሉ ነበሩ። ወይ ደግሞ ምክንያት የሚሰጡኝ ለወንድ ብለሽ ነው አረብ ሀገር ስለሄድሽ ለብር ብለሽ ነው የሰለምሽው ምናምን የሚሉ ከቤተሰብ በቃ በበለጠ ማለት ነው። እና ይሄን ነገር ሙስሊሞችም ሁሉም ባይሆኑ አንዳንዶች ብትረዱ እኛ ሲጀምር ለምን እንደሰለምን አላህ ያውቃል አይደለ እኛ ደግሞ እናውቃለን ይሄ በእኛና በአላህ ስብሓን ወተዓላ መካከል ያለ ነገር ነው ወላሁ አሊሙ ቢዛት የሱዱር ጌታችን የልባችንን አዋቂ ነው እና አንቺ ሰለምሽ እንደዚህ ስለሆነ ነው አንቺ ሰለምሽ አረብ ሀገር ስለሄድሽ ነው ሙስሊም ሰው እንደዚህ ሆኖ ከመንገድ ሊያስወጣኝ ትንሽ የቀረ ነበረ የሰለምሽ አረብ ሀገር ስለመጣሽ ለብር ብለሽ ነው ሂጃብ ሳደርግ ለምንድን ነው ሂጃብ የምታደርጊው ራቅ ስል አትሄጂም የሚሉ ሙስሊም ነበረ ማለት ነው ነበሩ እንደዚህ አይነት እንደዚህ አይነት ከራሱ ከእምነቱ ተከታይ ሲመጣ በጣም ነው የሚያናድደው፣ በጣም ነው ውስጥ የሚሰብረው። የሆነስ አዲስ ሰለምቴ ሲመጣ ማጠናከር በጣም ብዙ ተጽዕኖ ነው ያለው። ከቤተሰብ አንገል ሊሆን ይችላል፣ ከመጣንበት ማህበረሰብ ከመጣንበት ፋሚሊ ሊሆን ይችላል። ተጽዕኖዎቹ ብዙ ናቸው እና ይሄን ነገር ባታደርጉ ሁሉንም እየወቀስ ቢወቀሳም አይደለም ግን እኔም አሁን ሙስሊም ነኝ አይደለ ራሴም ወይም ሌሎች ወንድሞቼ ይሄን ነገር ባታደርጉ ጥሩ ነው ለእኛም ለሞራላችን ሲባል ከእናንተ ውጭ ከአላህ በታች ከእናንተ ውጭ እንደ ወንድም የምናየው የለም ከሙስሊሞች ከእህቶቻችን ውጭ ማለት ነው። እና ብዙ የራሳችን ጉርደት ስላለብን በጉርደታችን ላይ የሆነ ሌላ ጉርደት ባጨምሩብን ላለው ሰለምቴዎች ደግሞ ሁላችንም አላህ ያዝናን በዲናችን ላይ፣ በተለይ ቁርአንን በመቅራት ላይ የመጀመሪያ ጊዜ ቁርአን ይከብድ ነበረ ይከብዳልም። በዚህ በዚህ ነገር ላይ አላሁ ስብሓነሁ ተዓላ ተናግሯል በቃሩ። በቃሩ ወለቀድ የሰርንልቁርአን ሊዚክር አላሁ ስብሃነወተዓላ የተናገረውን ነገር ደግሞ እኛ ማጠፍ አንችልና ሲከብድን በቃ ከበደን ምናምን ብለን ባንተው፣ በደንብ በቃ ከገባንበት በኋላ አዲስም ስለሆንን ለዛ ነገር ለመማር ዝግጁ ብንሆን፣ እንዲሁም ደግሞ ምንመኘው ምኞት አል አደለም እስልምናን ካወኩኝ በኋላ መጀመሪያ ሲያስለቅሰኝ የነበረው ለምን እስካሁን አልሰንደምኩም ነው። እንዴት እስካሁን አላወኩም ነው። ከዚያ በኋላ ደግሞ ስለ ቤተሰብ እናስባለን። እኛ ያየነውን ብርሃን፣ እኛ ያለንበትን ህይወት፣ እኛ ያለንበትን አንድ አላሁ ስብሐነሁ ወተዓላ ያለ ሽርክ ያለ ይሄ አዳራሽ መካከል ላይ እንትን ሄዶ ቄስ ጋር ከመናገር ወይ ደግሞ እንደዚህ ለምንልኝ ብለው ሄዶ ሼኮች ጋር ከመናገር የጠራውን ጌታ በቀጥታ የምናናግርን እና ለሌሎች ሰዎችም እንደዛ ነው የምንመኘው። ይሄን ደግሞ ስንመኝ ምኞት ብቻ አይደለም። እኛ ስናውቅ ለሌሎችም ለቤተሰቦቻችን፣ ሌላው ይቅር ዳዕዋ ከቤት ነው አይደል ጀምሩ። ለቤተሰቦቻችን እንኳን ለማስተማር ለቤተሰቦቻችን እንኳን ሰለምቴ በመሆናችን መጠን እንዴት ሰለምሽ፣ ለምን ሰለምሽ፣ ምን አሰለምሽ ተብለን ስንጠየቅ ምን መልሰው መልስ ሊኖረን ይገባልና፣ እውቀት ላይ አዋቂ ሆኜ አይደለም ይሄን ምለው ከራሴ ነው የተጠየኩትን ጥያቄ መመለስ ያቃቴን ጊዜ አለ። ደግሞ ትንሽ ቁርአን እንቀራርቺ ስሞክር

አይደል አጎታቸው እንዲሰልም ፈልገው ነበረ፣ ግን አልቻለውም። ነቢያችንን አላሁ ሱብሐነሁ ወተዓላ መልሶላቸዋል። እሳቸው ስለፈለጉ ብቻ ሰውን እንደማይመሩ ማለት ነው። እና የሚመራው አላህ ነው። ወማ ዐለይከ ኢለል በላግ በእኛ ላይ ያለው ማድረስ ነው። የቻልነውን ያክል ደግሞ ማድረስ። የምችለው ቤተሰቦቼ እስልምናን እንዲቀበሉ ፈልጋለሁ እንላለን ብዙ ጊዜ። ለሱ ደግሞ ሰበብ ያስፈልጋል። እና ሰበቡንም ለማድረስ እኛ ያየነውንም ብርሃን ወደ ሌሎች ለማንጸባረቅ ለሌሎች አላህ እኛንም ማጽነቶን ለሌሎችም ለማዳረስ ማወቅ ያስፈልገናል እና ለማወቅ እንጣር ለሚመጣብን ፈተና ሁሉ ዝግጁ እንሁን አንበገር የያዝነው ነው አንድ አላህን ነው የመጣብን ፈተና ምንም ከዱንያ የሚበልጥ አይደለም ምናልባት የምናጣው ቤተሰብ ሊሆን ይችላል። ምናልባት የምናጣው ብር ሊሆን ይችላል። ምናልባት የምናጣው ልጆች ሊሆን ይችላል። እስልምናን ስለተቀበልን ግን አላሁ ስብሓነሁ ወተዓላ የዛ ሁሉ የሰጠን ጌታ ነው። ከሁሉም የያዝነው እሱ ይበልጣልና እምነታችን። ይሄን የምለው ምንድን ነው? ሰልመው በኋላ ቤተሰብ አስቸገረን ወይ ደግሞ እንደዚህ አጣን ብለው የሚመለሱ አሉ። እና መጀመሪያ የሰለምንበትን አላማ ካወቅን የአላሁ ስብሓነ ወተዓላን ሀያልነት የጌታችንን ታላቅነት ሁሉ ነገር እሱ ጋር እንዳለ ካወቅን ምንም ከእስልምና የሚመልሰን ነገር የለምና፣ ይሄንን ደግሞ ለማወቅ ያው ማወቅ ያስፈልጋልና፣ ለዛ ነው ይሄንን የምለው። አላህ ሁላችንንም በዲኑ ላይ ያጽናን፣ እንዲሁም ደግሞ ቤተሰቦቻችንን አላህ ቀጥተኛውን መንገድ ይምራልን። ስለሰማችሁን ገዛኩሙላሁ ኸይራ። ሰላም አለይኩም የምትጠይቁኝ ጥያቄ ካለ እንሻላ መልሳለሁ። ግልጽ ያልሆነ ነገር ማለት አንደኛ እስልምና ትክክለኛና ቀጥተኛ ሃይማኖት ነው። እስልምና ከአላሁ ስብሃነ ወተዓላ የመጣለን ሃይማኖት ነው። ወኢነ ዲነ ዒንደላሂ ካልተሳሳትኩ አልእስላም፣ ኢነ ዲነ ዒንደላሂ አልእስላም። እስልምና ከአላህ የመጣ ነው። ነቢያችን ሰለላሁ ዓለይሂ ወሰለም ከመጡ በኋላ ሳይሆን ከአላህ የመጣ ዲን ነው። ነቢያችን ሰለላሁ አለይሂ ወሰለም ደግሞ ከአላህ የተላከው መልእክተኛ ናቸው። ሰው ናቸው። አይመለኩም ከሰው እኩል ደግሞ አናደርጋቸው። ምክንያቱም የአላህ መልእክተኛ ናቸው እና ማለት ነው። ልል የምችለው ይሄን ነው። አላህ ስብሐነሁ ወተዓላ የማይወልድ የማይወለድ፣ ያልወለደ፣ ያልተወለደ፣ መጀመሪያ የሌለው፣ መጨረሻ የሌለው የሀያሎቹ ሁሉ ሀያል የንግስታቶች ሁሉ ንጉስ ንግስናን የሚሰጥ ጌታ ያልተሰጠ ሁሉን ሰጪ የሆነ ጌታ ሁሉ ነገር በእሱ ዘንድ የሆነ ጌታ ነውና ወደ እስልምና ኑ አንዱን አምላክ ያልወለደውን ያልተወለደውን በጌትነቱ ላይ ባርነት የሌለበትን በአምላክነቱ በሀያልነቱ ላይ ሰውነት የሌለበትን ተገዥነት የሌለበትን የሆነውን አምላክ እናምልክ ሰምታችኋል ነገ አልሰማን ማለት አትችሉም አላሁመ ኢኒ በለግት ወምዓለይከ ኢለል በላግ ተብሎ የለ ነቢያችን ሰለላሁ ዓለይሂ ወሰለም ነጋል። ሰማንም ብላችሁ ማስተባበል አስችሉም። በአላህ ዘንድ ሰምታችኋል እላለሁ።